አለች ሰናይት። ይኸው ስጋችን ሲዘለዝሉት ነበረ አለች ሰናይት። እናሁም ደግሞ እናንተ ምናቸው ይዘለዘላን አለ እኔን ነው እንጂ አለ። እና ፍቅር ከጠገብህ ነኝሽ አለችው ሰናይት ማለት ነው። እና ዘለዝኝ ነው አላት ናሁም። እና ህ እንዴት ነው አባቢ፣ ምን ተሰማሽ እያለው ነው ናሁም ለኪሩቤል ማለት ነው። መቼ አሁን ነው? አለ። አይ ነገ ልበልህ። ምን አይነት ነው የሚያስጠላ፣ በእግዚአብሔር አለው። ጽናት ደስታ ነው። እንደውም የሁላችሁ እነግራችኋለሁ ብዬ ረስቼው ነው አለ። ቤት ውስጥ ከምፋይር ላዘጋጅ ነው። ቤት ውስጥ ምን ነው? እሳት አደጋ ፈታ። አልክሳይ ቤት ውስጥ ያለውን መጥረጊያ ጠራርጌ ያቃጥለው ነው ለምን አለች ፅናት። እኔው ይኸውላችሁ፣ እኔ እኔ ቤት ስገባ ይሄን ሶፋ እየጠረገች እየወለወለች ምናምን ይቺ ልጅ እረፍት እያጣችብኝ ነው እያለ ነው፣ ባሉ ሚስቱን ማለት ነው። ቤት ውስጥ ያለውን መጥረጊያ ምን ቤት ውስጥ ያለውን መጥረጊያ ሞል እንዳለ ሰባብሬ ካንፋየር ምሮዬ እየተጎዳችብኝ ነው ፍቅረኛዬ እያለ ነው፣ ናሆን ማለት ነው። እሺ፣ እየሳቀች ነው እሷ ደግሞ። ከዚህ በኋላ እኮ እንደዛ አላረኩም አልኩኝ፣ አለች ሰናይት። ምሮ ማለት ነው አንቺ እስኪ አንቺ ወንድነሽ አላት። ቆይ ለምን ከረም ይላገዛላትም አለች ሰናይት ደግሞ አንቺ ልጅ ረፊ አትፈታተኝኝ። እሺ፣ ለምን ሲባል አለች ሰናይት። ሰው እንዴት ሶስተኛ ሱፍ ይዞ ይመጣል? ቆይ ምን ልታደርጊው ነው አላት ሰናይትን ማለት ነው። እሷ ደግሞ ቀሚሱ ስር አደርበው ወይም ደግሞ በምታቀው መጥረጊያ አቆመዋለሁ እንጂ አልብሽ አቆመዋለሁ አለች። ከዛ ሁሉም እየሳቁ ነው። እያለች ነው ጽናትዬ፣ እሱ ጥሩ ሀሳብ ነው። ኪራ ነግራለሁ እያልኩኝ ምን ነው የሰማንያ ሚስቴ አላት አርቦ ሰመን የሚሆኑ ከመቀም በኋላ ነው አለ፣ ናሆም ማለት ነው። ቆይ ለምን ክብሮም ለሁለተኛ ጊዜ አታደረገውም አለችው። በቃ ሰኒዬ ገጠሩን ሰርዘነዋል፣ እዚህ ልታገኝ ነው፣ እዚህ ልታገኝ ነው በል አላት። መጥረጃውን ሰርዘነዋል። አማን ነው እያለ መጣ። ይኸው፣ ይኸው ክብሮም መጣ እያሉ ነው ሰኒዬ ሱፍ አምጥታለች አሉት። እና ጼ ምን ቀረ? ምን እንስራ? አረ ምሩዬ ሂጂ አንቺና እረፍት አድርጊ። አረ ችግር የለውም ልቅ ሰኒ ሳትነሳ እንስራ እኮ እኔ የሰራ ዋለው። አንቺ እረፍት አድርጊ እንዳይደክምሽ። ወይ ጼ ደግሞ ምሩዬ። አሁንም እኮ እየነገረ የነበረ ከአቅምሽ በላይ በቃ ስራ አትስሪ እያለቻት ነው፣ ጓደኛዋን ማለት ነው። እሺ። ግን ደግሞ ያንቺና የክራ ሰርግ እኮ ደርሷን አቃለው። ግን እኮ ጋሻ ሁሉንም ነገር እኮ በውጭ ነው የጨረሰው። ራስሽን አታድክሚ እያለቻት ነው ለምሮ ማለት ነው ጽናት። ቢሆንም የሰርግሽ ቀን ምንም እንዲጎል አልፈልግም አለሽ ምሮ። ጽናት ደግሞ ግን እኮ እባክሽ ምሩዬ፣ ቤትሽም ቢሆን ቤትሽም ቢሆን የሚጎዳሽ ነገር አትስሪ፣ ረፍት አድርጊ፣ አትጎጂቢ ጓደኛዬ እያለች ነው ፅናት። ደግሞ ማለት ነው ፍቅራቸው ደስ ይላል። ደግሞ ናሁሜን አታስጨንቂው። እሱማ መጥረጊያ አጠፋለሁ ሳጸዳ ሳጸዳ፣ በሰዓት እከራያለሁ መጥረጊያና ሞሊያ ቤት ውስጥ ካለ አንቺ ትሰሪብኛለሽ፣ ስለዚህ እኔ ሳጸዳ ሳጸዳ አከራያለሁ ብሏን እያለች ነው ምሮ ማለት ነው። ፅናት ማለት ነው። እኔ እምልሽ አለች ምሮ፣ እቴ እቴቴ ምትመጣ መስሎ የነበረ ዛሬ ቆየች አለች። እሷ ደግሞ ከሆስፒታል አልናስወጣሽን ብለዋታን እኮ እና ወይ ካልሆነ ለኪራ እውነቱን ነገረዋ እኔ ብቻ የምልፍጠር እስካሁንም አያ ታማ ሳይሆን ኪሮ ትራፒ እያደረገች እንደሆነ እንዴ ብዬ ልንገረው? አለች ጽናት። ግን እኮ አብዝቶ መደበቁ ለምን እንዳስፈለገ ግራ ነው እኮ የሆነብኝ፣ አለች ምሮ። ማለት ነው ጽናት ደግሞ እኔ ነገሮችን ነገሮችን እንደቀል እንደብቃቸውና ከዛ መጨረሻ ላይ ምን ማድረግ እንዳለብን ግራ ይገባና ነው፣ አለች ጽናት ከዛ ጊዜም ደሞ ጥሩን የነጉዳን አለች ምሮ። ጽናት ቢሆንም ደግሞ የተደበቀው ነገር ኪራን ጎዳን ቢነገረው አሪፍ ነበር እያለች ነው። ከዛ ጽናት ደግሞ አዎ በጣም ግን ማድረግ እንዳለብኝ አላውቅም ጭንቆኛን አለች። በሰላም ይምቱና እንማከራለን። አዎ ዋናው እሱ በእምረት እጁ ይዳብሳት እንጂ ከሰርጉ በፊት እንኳን ማንም ምንም እንደሚነግረው አይመስለኝም አለች። እንግዲህ እኛና ቅም ብቻ ሰርጋችሁ በሰላም ይለፍ አለች ምሮ። እሱማ እያለች ነው ጽናት። ነገ ማታ ወደ ከነገ ወደ ማታ ሄደን ጸጉራችን እንሰራለን። ነገ ወደ ማታ እያለች ህጅ በቃ ህጅ ሳሉ ልረፍ። ነገ ወደ ማታ ጸጉራችን ሄደን እንሰራለን እያለች ነው ምሮ። ጽናት ደግሞ ህጅሽ በቃ እያለቻት ነው እማቁ ያሙሽ ነበር እንዴ አንተ ስለ ዘርጋ ታውራም? እኔ ፊት ነው እንዲ ያሳሰበህ? ከስተ ሻን ጠቁረሻን ኮማ ሆ፣ እኔ ኮ ገጠር ነው የነበርኩት እና ለንደን ይልኩ መሰለህ እንዴ ያለችናት እያለ እሱ ደግሞ፣ ለነገሩ ነገ ስመሸር ስታይ በአንዴኑ ፊት ፍክትም ይለ ዋላት፣ እሱን ሲመኝ እኮ ነው የከረምኩት አሉ

ብታይ ሌሊቱን ሙሉ ሲያጸዱ ሲለፉ ድክም ብሏቸውን የሄዱት። ሲንግል ሲንግል ጥያችሁ፣ ሲንግል ሲንግል ጥያችሁ፣ ወይ ጉድ፣ ደብል ደብል ሆናችሁ ቆያችሁኝ አሉ እናትየዋ። ከዛ መንገድ ላይ እያለን እኮ ነው መሮ ደውላል ነበር እና እዚህ ነው ሁላቸውንም አፈፍ ያደረጓቸው አሉ አባትየው። ጉድ እኮ ነው አሉ እናትየዋ። ከዛ በኋላ ደግሞ ጽናት ድንቡሎ አመጣ። ነይ ጽንዬ፣ እኔ ልጅ፣ ነይ እዚህ ቁጭ በይ አሉ አባትየው። ከዛ እማ አለ ይሄው ለዘመን ስጠብቅ የነበረው አለምሽን አሁን እውን ሁንዋን አለ ምንድን ነው አሉ እናትየው። እማ ለአገባት የምፈልገው የህይወት አጋር ጽናት ይሆናለች ጸሎቴ ሰምሯን። ህይወት ያጋር ጽናቱን አለች። ይሄ ጸሎቴ ሰምሯን፣ እፍ አስደነገጥከኝ አሉ እናትዬው። እሰይ እሰይ እሰይ መድኃኔ ዓለም እሰይ እሰይ፣ ደስ ብሎኛል ልልልልል አሉ እሰይ የኔ አባት አባቴ መድኃኔ ዓለም ክብሩ ይስፋ። ለመድኃኔ ዓለም ለአንተ ምን ይሳልሃን። እሰይ እሰይ የኔ ጌታ እሰይ እሰይ እሰይ የኔ ልጅ አሉ። እሰይ እያሉን ደስ ብሏቸዋል። ያው ግን እንማ ደስተኛ ስለሆንሽ ጽናትን ስናትን ስለተቀበልሻት፣ በጣም ደስ ብሎኛል። አለኪ ሩቤል። ያው መተመመቸውን አላወቀም። ከሳሽ ጠቆርሽ እያለ ነው። እሰይ ጽናቴ ነ ስኪ ነ ደስ ብሎኛል። እስካሁን ከመጣው አላገኘውሽም። በስራ ተጠምደሽ ጽናትዬ። እፈዬኔ ልጅ እፈይ እፈይ፣ እልል እልል እያሉ ነው። ከዛ እሰይ ማዬ እኔ ቆንጆ አሉ። ከዛ ደግሞ ልጄን አደራ ላንቺ ነው አደራ ምሰጠው አሉ። እሽቴቴ ቴቲ አለች። እንዲህማ ስንበት እኮ አስመሰልሽ ናቀፈኝ አሉ። ምን ላርግ ልጅ እድሜ እንደሆነ በቅ እንደ ክራ አይቀጠልም እንዲህ በሰርግ አስደስተኝ እንጂ ብለው እነሱ እና ምንድን ነው እኔ ግራ እየገባኝ እኮ ነው። ተዋት ደስታውን የሚያስቀበጥራት አሉ እና እሱ ሰርጌ ነው ብሎ ሲደሰት እና የጉልበት ንሳም ጉልበት ንሳም ብለው ያው እንግዲህ እናትየዋ በድንገት ይወድቁና ይሞታሉ። ኪሩቤል እንግዲህ ቅስሙ ይሰበራል። በጣም ነው የሚያሳዝነው። ያው ሰርጋቸውን አይተው ቢሞቱ ደስ ይለኝ ነበረ፣ ግን ሰርጋቸውን ሳያዩ በማለፋቸው ያው እሱ በጸጸት እስከዛሬ እናቴን ሳላስታምማት እያለ እየተጸጸተ ነው እና በጣም ነው ያሳዝኑ እና አባት እና እናታውን እየመረቁ ነው እንግዲህ እና ቤተሰቦች፣ እኔ ይመስላል ድራማው፣ በጣም ደስ የሚል ድራማ ተከታታይ ድራማ ነው። ፍቅራቸው ደስ ይላል። እና ይመወዳችሁ እና የማከብራችሁ የዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። በጣም አሪፍ ጊዜ ነበረ። ይቀጥላል ቤተሰቦች፣ በጣም እናመሰግናለን። ያው እንግዲህ ክሩቤል አሁን ጽናትና እናቱ ስለህመማቸው ሲያወሩ እሱ ከችላን እና ሰምቻለሁ፣ ለምንድን ነው ለእኔ የተደበቀኝ ብሎ ያው ይላን ማለት ነው። ያው እንግዲህ እናትየዋ በድንጋጤ ለምን አልተነገረኝም ብሎ ጽናትን በጥፊት ሲመታ ከዛ በኋላ ያው እናትየዋ ደንግጠ ወድቁና ይሞታሉ። እና በጣም ነው የሚያሳዝነው ቤተሰቦች ገልመንኛውም ሁላችሁም ላይክ ና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አሪፍ ጊዜ የነበረ እናመሰግናለን። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ እና እማ ስታወት የነበረውን ሁሉ ሰምቻለሁ። ምንድን ነው ያመመሽ በዚህ ሰርግ ሲለኝ አባ የሆነ ነገር እንዳለኝ ገብቶ የነበረ እያለ ተበሳጭቷል። ለማንኛውም ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰቦች